ኢትዮጵያ ከሕዝቦቿ ጋር እየመከረች ተግዳሮቶችን በመሻገር ስኬቶቿን ታስቀጥላለች። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማኅበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙኃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርገዋል።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 ጠቅላይ ሚኒስትሩም መንግስት ለሀገር ሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማህበረሰብ ክፍሎች የተነሱ ጉዳዮች ወደ እቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋገጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚህ አጋጣሚ መንግስት ያሳስባል።